ወጣቶች ለወንጀል መፈጸም ምክንያት ከሚሆኑ ድርጊቶች ራሳቸውን በማራቅ ከፖሊስ ጋር ተቀናጅተው መስራትና የአካባቢያቸውን ሰላምና ጸጥታ ማስከበር እንዳለባቸው ተገለጸ። ምክትል ሳጅን አለም ልጅ አለም ዝርዝር አለው። በቂርቆስ ክፍለ ከተማ ፖሊስ መምሪያ በጎተራ አካባቢ ፖሊስ ጣቢያ ስር በሚገኙ የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት ወጣቶችና ተማሪዎች ትርፍ ጊዜያቸውን በንባብ እንዲያሳልፉ ቤተ መጻሕፍትን በመክፈት አገልግሎት እየሰጡ ይገኛሉ። የጎተራ አካባቢ ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ማስተባበሪያ ኃላፊ ኢንስፔክተር ማዛባዩ እንደተናገሩት ወንጀል ጠል ማህበረሰብን ለመፍጠር ህጻናት ላይ መስራት ስለሚያስፈልግ በጎተራ አካባቢ ፖሊስ ጣቢያ ስር በሚገኙ ስድስት የማህበረሰብ አቀፍ ፖሊስ አገልግሎት ማዕከላት ውስጥ ቤተ መጻሕፍትን በመክፈት ተማሪዎችም ሆነ ወጣቶች በትርፍ ሳታቸው እንዲያነቡ ተደርጓል ብለዋል። ኮሚኒቲ ፖሊስ ላይ ከማህበረሰቡና ከትምህርት ቤቶች እየሰበሰብን የተለያዩ መጽሐፍቶችን እያስገባን እነዚህ መጽሐፍቶች ለአካባቢው ወጣቶች የሚፈልግ ወስዶ ፈርሞ ወስዶ ቤቱ ሄዶ እያነበበ የሚመልስበት፣ የተመቸው ደግሞ እኛ ጋር ቁጭ ብሎ የሚያነብበት። ይሄ ፖሊስ ኮሚኒቲ የሚሸሽ ሳይሆን ፖሊስ ኮሚኒቲ ጋር ተጠግቶ ከፖሊስ ኮሚኒቲ ጋር አብሮ የሚሰራ ከእኛ ጋር እንዲሆን ወጣቱን እያቀረብን ነው ያለ ነው። ከዚያም ባሻገር ደግሞ መጽሐፍ ማግኘት የማይችሉ ልጆችን እኛ ሴንተሪዎቻችን ላይ ስድስቱም ቀጠና ላይ 1760 የሚያክሉ መጽሐፎችን ከማህበረሰቡም ከትምህርት ቤትም ሰብስበን ላይብረሪ ያስጀምረናል። ህጻናቶች ከትምህርት ቤት እንደወጡ እኛ ጋር ይመጣሉ። የቤት ስራቸውን ይሰራሉ። ጥናታቸውን ያጠናሉ። የሚያስጠኑም ደግሞ ከአካባቢው ህብረተሰብ አሉ። ከአዲስ ፖሊስ ጋር ቆይታ ያደረጉት በቂርቆስ ክፍለ ከተማ የወረዳ አራት ነዋሪዎች በበኩላቸው ወንጀል እንዳይፈጸም አስቀድሞ ለመከላከል ከፖሊስ ጋር በመቀናጀት እየሰሩ መሆኑን ገልጸው የነገ ሀገር ተረካቢ የሚሆኑ ህጻናትና ወጣቶችን ስብዕና ለመገንባትና ጊዜያቸውን አላስፈላጊ ቦታ ከሚያሳልፉ ወደ ማዕከላቱ እየመጡ በማንበብ ለራሳቸውም ሆነ ለሀገር እንዲጠቅሙ ለማድረግ ከፖሊስ ጋር በጋራ በመሆን እየሰሩ መሆኑን ተናግረዋል። ወደፊት እድገት እያደጉ የሚሄዱ ልጆች ችግር ውስጥ እንዳይገቡ ህጻናቶቹ ተኮትኩተው ከፍ ብለው ሲያድጉ ወንጀል እየቀረ እንዲሄድ ከስር መኮትኮት ነው የጀመር ነው። ይሄ ደግሞ እንደ ሴንተር ብዙ ሰዎችን አሁን ሽማግሌዎች መጥቶ ዳማ ይጫወታሉ። ብዙ ሰዎች ተለውጧል። አብዛኛው ትኩረታችን የኛ የምናየው ፖሊስ ወንጀለኛ ብቻ የሚቀርብ ነው የሚመስለው። ኖ፣ ይሄ አይደለም። መቅረብ ያለበት ማን ነው? ሁሉም ሰው መቅረብ አለበት። እዛ ጋር ምንድን ነው ሰላም ወዳድ ነው። ሰላም ወዳዱን ብቻ ሳይሆን ያለውን ነገርም በቅርብ ታገኛለ። የምትፈልገውን ነገር ሰላም ከሆነ ደግሞ ሁሉ ነገር አለ እና ፖሊስ ቦታ ላይ የግድ ወንጀለኛ ብቻ የሚሰበሰብበት ሳይሆን ማወቅ የሚፈልግም ሰው ካለ መሰብሰብ ይችላል። ይሄን ለማስተማር ነው ትልቁ ነገር። ወጣቶች ለወንጀል መፈጸም ምክንያት ከሚሆኑ ድርጊቶች እራሳቸውን በማራቅ ከፖሊስ ጋር ተቀናጅተው የአካባቢያቸውን ሰላምና ጸጥታ ማስከበር እንደሚጠበቅባቸው ኢንስፔክተር ማዛባዩ መልእክታቸውን አስተላልፈዋል። ወጣቱ እኛ ጋር እንዲቀርብ፣ ከፖሊስ ጎን እንዲሆን፣ ከእኛ ጋር አብሮ እንዲሰራ ከዚህም ባሻገር ደግሞ የተለያዩ መጽሐፍቶችን አስገብተናል። አንባቢ እንዲሆን እንፈልጋለን። የአካባቢ ህብረተሰብም ወጣቱም ከኛ ጋር በመሆኑ ወንጀል ቀንሰናል። ስለዚህ ይሄ ወጣት አሁንም ከኛ ጎን ሆኖ በጋራ በህብረት አካባቢያችንን እንድንቀይር አደራላሉ።